ጎድታኛል፣ እኮ ዴቭ። ምን ልትል ነው አሁን? ተናገረኝ፣ ልባለሁ ነው? ለእህቴ አልጋ ቤት ወስደህ እሷ ምንም በማታውቀው ነገር እየጎዳት የኔ ህይወት ጠቅላላ ያበላሻው ትናገረኝ ይሄ ደግሞ ለተንከሲስነት፣ ለሰይጣንነት መለያ ነው። እንዳናረፊ ምንድነው? እንደዚህ አይነት ነገር አቁም እንጂ መለያ እኮ ነው። ይሄ መሆን ነው እንደዚህ አይነት በቀል በህይወት ያስደስተኛ? ያቅም ምንድን ያረግሽ? ዳና እስኪ መጀመሪያ በስነስርዓት እንደዚህ ወይ

ሰላም ሰላም፣ እንዴት ናችሁ ደህና? የተከበራችሁ የኔ ፋሚሊዎች በሀገርም በውጭም ያላችሁ እንዴት ናችሁልኝ? ያው ይህንን ቻናል ስጀምሩት በመጀመሪያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበርታቱኝ። ያው እንግዲህ በባለፈው ቪዲዮ እስካሁን ድረስ ያለንበት ነገር ታቃላችሁና ዛሬ በጣም ተናድጄ ነው የመጣሁት። የምሬ ነው ፋሚሊ፣ ቀላል ነገር አይደለም እያሳለፍኩ ያለሁት በቃ በጣም የሚያስጠላ ነው 2018 የምሬ ነው በእኔ ላይ እንትን ያለውና 2018 ጥሩ ነገር ነበር የጠበኩት። ያው ዴቫ ከምላችሁ በለጣም ነው ይጎዳኝ በጣም የሆነ በህቴ ላይ እንደዚያ አይነት ነገር ያደርጋል ብዬ አስቤ አለቅም ጉልበቷ ላይ ወድቆ ይቅርታ ብሎ ድን ከተሸከሙ ያደረጋት ነገር መድሃኒት ጨምሮ ምናምን ነገር አደንዟት ነበር። ና ሩም ውስጥ ገብቶ ብቻ ማሁን ነገር አድርጓል። ያው ስለ እሱ እንደዚህ ብዬ ማውራት አልችልም። በጣም ነው የሚያስጠላኝ። የምሬ ነው እህቴን፣ እኔንም ተጫውቶብኛል። የምሬ ይሄን ያክል ለበቀል ሲል ንጃሪ ምንም አያገባኝም ነው በሱ የተፈለገውን ህይወት መኖር ይችላል። ግን ደግሞ የገዛ ስገይን እህቴን በዚህ ደረጃ ሰውን ለመጉዳት ማሰብ በጣም ነው የሚያስጠላው። ምን ያክል የመጥፎ የመጥፎ ጥግ ነገር ነው ያሳየኝና በእህቴ እንደዚህ እንደዚያ ነገር ያደርጋል ብዬ አላስብም። ያው ሁለታችን ነው ጎዳን፣ እኔንም እህቴንም ከኔ ደግሞ እሷ። ያው ይህ ሁሉ ነገር ችግር ያመጣው እኔ ነኝ። ገና ከመጀመሪያው ችግሩን መፍታት እችል ነበርና እህቴንም በማታቀው ነገር በእኔ ችግር እዚህ ነገር አስገብቻት የማትወጣው ችግር አስገብቻታለሁ። በእኔ ምክንያት ጎድቻታለሁ። የማትፈልገው ነገር ላይ ነው እናስከባት። በጣም የሚያስጠላ ነገር ነው። በእግዚአብሔር ሁሉም ጋር እንደዛ ነው። አሁን ላይ ተቀይሯል ግን ፖሊስ መጥቶ ምናምን ነገር ወስደውት ነበር ደንግጬ ነበር። የምሬ ነው። ምክንያቱም እኔ እሱ ምን እንዳስነካኝ አላውቅም። እስካሁን ድረስ ለሱ ስሜት አለኝ። ግን በቃ ፖሊሶች መጥተው እሱ እነሱን ከወሰዱት በኋላ እህት ትክክለኛ ቪዲዮ ስታሳየኝ አልቻልኩም። የምሬ ነው። እሱ ያሳየኝ ቪዲዮ ሌላ ቪዲዮ ነው። እሷ ጋር ደግሞ ያየሁት መድኃኒት ሲጨምርባት ነው፣ እና የማገናኝ ነገር ነው ያየሁት። የምር እህቴን በዛ ልክ መጠርጠሬ በጣም ከባድ ነበር። እንጃ እንዴት እሱን በዚ ደረጃ ላምነው እንደቻልኩ አላውቅም እህቴን በዛ ልክ መጠርጠር እና እሷን መሳደብ አልነበረብኝም ግን የሚያሳዝነው ነገር ግን ፖሊሶች መጥተው ወስደውት ወቷል ከእስር ቤት እንዴት እንጃ ይሄን ያክል መጥፎ ሰው ሁሉም ነገር ይሳካለታል እንደ ኒግራ ነው የገባኝ በገንዘብ ምናምን እንዴት አርገው እንደወጣ አላውቅም የሚያቆም ሰው ምናምን አላውቅም ብቻ ግን ወጥቷል ከእስር ቤትና በጣም ነው የተጫወተብኝ። ቃ ከምነግራችሁ በላይ በቃ ህይወቴን በሙሉ ማለት በቃ እና እስረኛ አድርጎ ነበር መሰለኝ። እድሜን ከጓደኞቼ ጋር ብቻ ሁሉ ነገሬን አስሮ ነበር ያዘውና፣ እንደ ልቤ መሆኑን አልቻልኩም። ተጫውቶብኛል። እኔ በዚህ ልክ እኔ ጅል የዋህ መሆኔና ሰው አላቅም። የምር ፋሚሊ ሆነ ዝም ብዬ ነው የሄድኩለት። በጣም ከባድ ነው ደግሞ በቃ ነይ ስለኝ እሄዳለሁ፣ ሂድ ስለኝ እሄዳለሁ። በቃ በቤተሰቡ ዙሪያ እራሱ ከሆነ እሱ ነው ሰምቼ ሁሉም ነገር ላይ እሺ የሚለውና ምን አይነት ጅል እንደሆንኩለት አላውቅም። የምሬ ነው። እኔ እንጃ ለሌላ ሰው እኮ እንደዚህ አይደለሁም ግን እኔ እንጃ የሆነ ስነካኝ ነገር አለ። የምሬ ነው። እንደዚህ እንጂ ሰው ነኝ እኮ እንደቀላል ነገር ማንኛውም ነገር ላረግለት አልችልም። ግን ብቻ ሁሉንም ነገር አረግለት አለው። አንዳንድ ጊዜ ሁሉንም ሁሉ ነገራችሁንም መስጠት በጣም መጥፎ ነገር ነው። የምሬ ነው። በጣም ታዛዡኝ የለታለው ለቤተሰቦቼ ያሱ እንደዛ ሆኝላችሁ ራሱ አላውቅም። ማለት ለሱ ስል በጣም ብዙ መስዋዕትነት ከፍ ያለው እህቴ ጋር ተጣልቻለሁ። እህቴን መማህን ችግር ውስጥ ከተቻታለሁ፣ እና በጣም የሚያስጠላ ነገር ነው። እንጀን በህይወቴ እንደዛ አይነት የሚያስጠላ ጊዜ ደርሶብኝ አያውቅም። ብዙ ነገሮች አሳልፍ ያለው ግን በዚህ ደረጃ በወንድ ልጅ እንደዚህ መታሰር በጣም ከባድና መተለል ነው። እና ግን ተመስገን፣ ያው ከረፈደም ቢሆን አውቀዋለሁ። ግን አሁን ላይ ግን እበቀለዋለሁ። ይምሪ ነው የኔን ህይወት በቃ ሙሉ ለሙሉ ነው ያበላሸው። ያቴንም ህይወት አበላሽቷል። የቤተሰቦች የጋልን ግንኙነት፣ ሰው ጋር ያለን ቀረቤታ፣ ብቻ ነው በህይወት ያሉት ነገሮች አበላሽተዋቸዋልና ግን እበቀሏል። የምሬ ነው በህይወቱ ላይ። የኔን ህይወት ሙሉ ድሜ እንዳበላሽ የሱንም አበላሽቷል። የምሬ ነው ከምላችሁ። ብለ በጣም የተጫወተብኝ ግን፣ ሰውን እንደዚህ ለመጉዳት እኮ መነሳሳት እኮ በጣም ቀላል የሆነ ነገር ነው። ሰው ለሰው ግን እንደዚህ መልካም መሆን ጥሩ ነገር ማድረግ በጣም ከባድ መሆን ነው ያየሁት። የምሬ ነው፣ ብዙ ዋጋ ያስከፍላል። በዛም ላይ ደግሞ መከዳትን ደግሞ ይኖራል ይኖራልና፣ እኔ የምር ጨካኝ ነኝ። የምሬ ነው በጣም እኔ ለሰው እንደዚህ የዋህ በመሆን ወርክ ሲነሳብ ደግሞ በጣም ከባድ ነው። ላደረጋት እያንዳንዷ ነገር፣ ለሁሉም እስካሁን በህይወቴ ላይ ላደረጋቸው ትልልቅ ጠባሳዎች በሙሉ ከዚህ በኋላ ስለ ላደረገኝ ነገር አስተፋዋለሁ። የምሬ ነው በህይወቴ ላይ

በቃ ኔ ማንም አያስፈልገኝም አንድ እና አንድ ልትረዱኝ የምትችሉ ደግሞ እናንተ ፋሚሊዎች ናቸው በጣም በብዙ ነገር እስካሁንም ከጎኔ ነበራችሁ የምሬ ነው ብዙ በጣም ብዙ ነገር ባለማወቂ በቃ አስተያየት ስሰጡኝም ስመክሩኝም ስሰድቡኝም በቃ ለኔ ስትሉ አሁንም አሁን ያላችሁኝ ደግሞ እናንተ ናችሁ ከእናንተ ጋር ሆኜ ገና ከአሁኗ ሰዓት ነው የምጀምር የምሬ ነው ቀንም አላዘጋጅለትም አለቀው መሰራት አለው በቃ ሁሉንም ነገር አስከፍለዋለሁ ያው ፋሚሊ ስልኩ ደግሞ እኔ ጋ ነው ና የዩቱብ ቻናሉ እኔጋ ስለሆነ እርግጠኛ ነኝ ለሱ ሲል ራሱ ይመጣል። እርግጠኛ ነኝ ና ያው ስልኩ እኔጋ ነው፣ አካውንቱ ያለው በእኔ እጅ ነው ና እርግጠኛ ነኝ እሱን ለመውሰድ ይመጣል። መቶ ፐርሰንት አይንድ አይታችሁታል፣ ፖሊሶች ሲወስዱት ለእኔ ሰጥተው ነው ና ሄደው እሱን ለመውሰድ ይመጣል እና እሰራለታለሁ። በጣም ነው የምበቀለው። ያው ሴት ልጅ ምን አይነት ጀግና እንደሆነች፣ ምን አይነት ጠንካራ እንደሆነች እናንተም ታውቃላችሁ ከተነሳች እና ሴት ልጅ ምን ያህል ጠንካራ ጠንካራና ጎበዝ እንደሆነ አሳያዋለሁ። ይምሬ ነው። እና ሁሉም ነገር እንዲቆጮ ነው ማረገው። አሁን እደውልታለሁ። ወደ እሱ ነው የሚሄደው። ተከተሉ ፋሚሊ፣ እንገናኛለን። ያልኩበት ቦታ ደርሰናል። ደውል ይልስ ነበረ ነበረ ያው እዚህ ጠብቀዋለሁ። እሱ በቃ ላረገኝ ሁሉ ነገር አስከፍላለሁ። የምር በቀልኝ በሙሉ ነው የምወጣው። እናንተም ደግሞ ይሄ ቪዲዮ ለሁሉም ህዝብ እንዲደርስልን ሼር አርጉልኝ። ለሁሉም በቃ ሴቶች እንዳዩ ትፈልጋለሁ። ይህ ቪዲዮ ሴት ልጅ ምን አይነት ጀግና እንደሆነች እንዳያውቅ እፈልጋለሁ። ፋሚሊ የምር በዚህ ቪዲዮ በቃ ሀያ ኪ መግባት አለብኝ። የምሬ ነው ለስራ በሙሉ እንደማስከፍለው እቅጠኛ ነኝ። እናንተም ደግሞ ለሁሉም ቢሆን ሼ አርጉልኝ። ይህ ሁሉም ሰው ቢሆን እንዳየው የምፈልገው ነገር ነው ሴቶች ምን ያክል ጀግና እንደሆነ ምንም ነገር ላይ ማረግ እንደምንችል እንድታዩ ተፈልጋለሁ። እስኪ ትንሽ እንጠብቀውና የሚመጣውን አብረን የምናየው ይሆናል። እሰራለት አለኝ፣ ምር ፋሚሊ ይምጣ ብቻ። ካሜራማን እየመጣን ትንሽ ቀረጽ ነገር አርግልኝ።

ለፋሚሊዎች ያው ፍቅራችን ማሸነፉ እና አንተም ከእስር ቤት እንደወጣ እንንገራቸው ብዬ ነው። አልተዘጋጀውም በኋላ ወይ እንሰራዋለን አይሻል እንዴ? አስጀምሪዋለሁ እኮ ደግ። ችግር የለውም ስላልተዘጋጀው ነው እና ደግ ደክሞኛል። በዛ ላይ ናፍቄ እኮ የመጣው ገና ከመምጣት ትለኛለህ አንቺ ነው ነው ምንድነው አዲስ ነገር አለ እንዴ ምንድነው እኮ አይንህን ጨፍና የምትፈልገው ነገር በሙሉ አደርግልሃለሁ ግን መጀመሪያ አይንህም መጨፈን አለብን ምንድነው የምታረጊልኝ ምን ሰርፕራይዝ ነው አላልኩም እንዴ ግን መጀመሪያ የምትፈልገውን ነገር እንዳደርግልህ አይንህም መጨፈን አለብን እሺ ጨፍኛለሁ ምን ተወደኝልን እንዴ ስለዚህ አንዴ ብትጨፈልኝ ተወደኝ ጨፈንኩኮ መጀመሪያ ቆይ መነጽህርን አውልቀው ኦ ኢላና ምንድነው? ዛሬ ምንድነው? በጣም እንተናረክሽ ሳሚ ይሄ ምን ሰርፕራይዝ ነው? ጨፍ ነው በሁለት እሺ፣ ይሄው በቃ ምንድነው እንደ አይደለም የምፈልገው እንደዚህ። ይሄው ይሄው መቶ አይታይኝም እኮ እንዴት ነው የምትጠይቂኝ? አውልቅልኝ ምኑ ይሄን ጃኬት። እሺ ግን አይንህ ግን እንዳትገልጥ እንጣላለን። አውልቀው። ምንድነው? ይዳና ኧረ በመዳን ምን ሆነሽ ነው እንዴ? ዛሬ አሁን ዛሬ ጋን የምፈልገውን ነገር ብታደርግልኝ ምን ትሆናለህ? የእኔ ፍቅር? እሺ እዳና ወይ እዳና አንደሽ ጠብቀኝ፣ እርቦኛል። በዛ ላይ እኔም እኮ ርቦኛል። ዲቫይ አንድ ጂን ሽ ወደ ኋላ አድርግልኝ እንጂ አንዴ ወደ ኋላ አርግልኝ። ምን አለ ወደ ኋላ ወደ ኋላ አድርግልኝ። አንደዚ አንደ ዴፍ ስማ እሰቤት እንደኝ ነበረ ማለት ሳልጠይቅ እስር ቤት ምን ምግብ ነው የሰጡት? ኢላና ምንድን ነው እያረግሽ እያሰሽ ምኑ እንደሆነ እያመመኝ እኮ ነው። ማመጣል አዎ ነው ብቻ ቆይ፣ እንዳገልጥ አንዴ። ምንም እያረግኩ አይደለም። እዳኑ ምን? አንድ ዴቭ፣ አንተ ስንት ነገር ታደርግኝ ዝም ብለ እንዴ ነው

ወይኔ የሀገራችን የኢትዮጵያ ጭቃ ታውቃለህ። አንተ ጋር ደግሞ እንዴት እንደሚሆን ውበት፣ ጭቃና ጭቃ አብሮ ሄዳል። ተረጋጋ እስኪ፣ ምን አስቸኮለ? እሺ፣ ተዘጋጅተዋል። ምንድነው? ሚሊ አገኘው፣ አገኘው ደስ

ምን ይሮኩ ይመስልሃል ከዚህ በላይ ሰርፕራይዝ? አህ ይዳና ረፊ እየተጫወትኩ፣ ይሄ ደግሞ ለተንከሲስነት ለሰይጣንነት መለያ ነው። ይዳና ረፊ ምንድነው? እንደዚህ አይነት ነገር አቁም እንጂ፣ መለያ እኮ ነው ይሄ፣ መሆን ነው እሺ። ጫናቱን ምንድነው የምታረጊው አሁን? ደግሞ አንድ የሚገባህ ነገር ሰጣሃለሁ። አይ ነበር አይፈልከው

ወሬ አትስሚ። ማንንም አላልኩሽም። ምን ይላል? ምን ያረከሽ ነው? ግን አሁን ሁሉም ነገር ሳራላለሁ። እንደዚህ አርግ ብሎ አንተ ማን እንደሆንክ አሳያለሁ። ማንነትህን ማለት ነው፣ ምን ያክል ሰይጣን እንደሆንክ። ይሄ ለእህቴ ነው። እሺ፣ እህቴ በማታውቀው ነገር ላይ እ ያዋረድካት። ይሄ ደግሞ ለኔ፣ እ እዛ አልጋቤት ወስደህ ክብረኝ፣ እንደዚያ ላንቆሸሸከው እ ኤልዳና ረፊ ትሰማኛለህ? ከዚህ በኋላ በህይወት ውስጥ እንድጋባ አልፈልግም፣ ዴቭ ዳግመኛ እህት እንድታበላሽ አልፈልግም። ትሰማኛለህ? ቀጥ በል። ምን ነው ፋሚሊ ሳግልኝ በስነ ስርዓት እ ምን ተሰማ? ኤልዳና ረፊ ምን ሆነ? ኤልዳና ረፊ ምን ተፈጠረ? ጎርታኛል እኮ ዴቭ እ ምን ልትል ነው አሁን ተናገር። ይልባል እ አሬ ለእህቴ ነው። እሺ አልጋ ቤት ወስደህ እሷ ምንም በማታውቀው ነገር የጎዳት የኔን ህይወት ጠቅላላ ያበላሸው ያበላሸው ዳና ነገር እንጂ ምን ሰው ምንም ከዚህ በኋላ አንድም አንደበት የለም። እሺ፣ ለሰራው በሙሉ ትሰማኛለህ። ምንድን ነው እንደዚህ የምትሆነው? ደህና እያበላሸሽው ነው ሁሉንም ነገር። ምንድን ነው የሚበላሸው? ምን ነበረኝ? ምን ነበረ መልስልኝ። ላንተ ያደለ ፍቅር ላንተ፣ ሴት ልጅ አልጋበይ ተወስዶ ክብሯ መውሰድ ነው ፍቅር? መልስልኝ እንጂ ላንተ ከዚህ ሌላ ፍቅር አለ እንዴ? ሌላ ፍቃድ እንድታውቀው ገና ምን አይታ ገና ስንት ነገር አዘጋጅቼ ይልሃለሁ ሰይጣን እያበላሸሽ ነው ሌላ ምን ልታረጊ ነው ደግሞ የማረጋውን አሳይሃለሁ ደይፍ ችግር የለውም የማረጋውን ታይዋለህ እሺ ግን ይሄ አንስብሃል ጨምርለህ እባክህ መዘዘት እንደሆነ አሳይሃለሁ ደይፍ

ካሜራ ማን ይገዘ? በእግዚአብሔር፣ ረፊ አትጃጀ። ምንድን ነው ኢንዳና የምታረጊው? ጠጣሁ ነው የምልህ እኮ ኢንዳና። ረፊ፣ ረፊ፣ እንደሱ እሺ። በጣም ነው የምትጠዘሽው አሁን እኮ ሰው እንደ በእግዚአብሔር፣ በደምብ እሺ። ጠጣው። ደግሞ አንዴ ጋኒ ተፋቅ ተፋቅ እኮ አትበል። ጣጣ ወጣው ወጣው። ትውጠዋለህ ወጥ ጠጣሁ ጠጣሁ፣ ወጣሁ ወጣሁ ወጣሁ። ምንድን ነው የምታጠጪኝ? ወጣሁ እኮ ነው የምልሽ። ጠጥበል እሺ፣ ለፍቅራችን ይጣፍጣል እኮ እ ቆንጆ እ ወጣሁ ምን ምንድን ነው ወይን ልበልህ ጣጣው፣ አትትፋው፣ ዋጣው እኮ ነው የምልህ። ስለምን መውደድ የመውደድን ክብር እኮ ያው ጠጣሁ እንጂ ለምን ትፈው። ሰማኛለህ እ ገና አልጀመርኩም ገና አልጀመርኩም።

የእህቴን ሕይወት አበላሽ ትኸዋል። የእኔን ሕይወት አበላሽ ትኸዋል። ምን እያደረግሽ ነው? ደግሞ ይሄን ቀን ኧረ፣ ይላና መንገድ ላይ አውጥቼ ጉድ ባልሰራ ነው። ምንድን ነው ይሄ? ምን ሴት አይደለሁ? እንደ ሴት አይደለህ እንደ ማለት ምንድን ነው? ሴት ስለምትወድ እኔ ደግሞ ሴት

አንተ ማለት ይሄ ሃይላንድ እና እሺ፣ ቢገባው ካጣበሽ ኧረ ሆዴን እያመመኝ ነው ይላና፣ ፋሚሊ ይላና፣ እንዴት አያችሁት? አይን ሰይጣን ይላና፣ ሆዴን እያመመኝ ነው። ሆዴን አመመህ? አዎ ምንድን ነው ያጠጣሽኝ? ሆዴን አመመህ? ምንድን ነው ያጠጣሽኝ ይላና፣ ጨጎረ እንደ እመሜ እያወቅሽ ይላና፣ ሆዴን እሺ እ ግን አልጀመርንም ኧረ ቆረጠኝ። አልጀመርንም ይላና፣ ምን እያደረግሽ ነው

ወይዘሮ፣ ማ ልበል? በእግዚአብሔር እህ እዚህ ጋር አሽኝ ስም ጽፈዋለሁ። አረ ተይ እንዳናት፣ ግን ተይ፣ ግን ተይ፣ ግን ተይ፣ በህግ አምላክ ተይ፣ አረ ተይ እንዳናት። ምንድነው የምታደርጊው? አረ ተይ። እንደ ዘይት በቀል በህይወት ያስደስተኛል። ቅም ዋ

አመመ ቀጥበል፣ በደንብ ወዴት ነው የምትወድቀው? ና ቀጥበል፣ እዚህ ጋር እሺ። ተጫወትሽብኝ። በሴቶች ላይ ብዙ አይነት ግፍ የሚያደርሱ እንደዚህ አይነት ወንዶች አሉ። እኔ ደግሞ እበቀላቸዋለሁ። ሴት ነኝ። ሁላችሁም ሴት ናችሁ። ማንኛውም ነገር ማረግ ትችላላችሁ። እንችላለና እ እስኪ በለው። ሴቶች በል

ለሁሉም ነገር በእኔ ብቻ ህይወትም አይደለም በሌሎች ሴቶች ላይ ያሉትን የሚያደርስባቸውን ነገር እንዳይቆም ነው የማደርገው። ቀጣይ ምን ማድረግ ይመስላቸዋል? እሺ ቀጥ በለው እንጂ በደንብ ለና ምንድን ነው ያደረግሽ? አታዘዝ አለ ስንት ነገር አሳልፈናል እና እንጂ ስንቱን ነገር አሳልፈናል እንዴት እንደዚህ ታደርጊያለሽ? አዎ ብዙ ነገር አሳልፈናል። እንደውም ይህንን ሁሉ እኳን ያደረግኩት እኳን ባዜነታ ነው። ሽ ቀጥ በል። ምን እየሆንክ ነው? እስኪ ልይ በእግዚአብሔር። ሚድ እየለቀሰ ነው። ማን ይምጣልህ? ማን ይምጣልህ? ሴቶች፣ ሴቶች ይምጡ። ይ ሴቶች ነዋድኖት ይሰማኛል

ፈጣሪ ይቀበላል። መልስልኝ። ስለምን ምን ነው የምታወራው? እስካሁን ራስህን ችለህ እንደምትቆም አይሃለሁኝ። እጄ ምንድን አልታዘዛልኝም። አይዞህ። ምን አድርገሽኝ እግሬ ምንድን ነው አልከ? ከበደኝ ከበደኝ ከበደ ግል እህ እህ ታባፋው በደም ፓርክ ተበቃልኩ። ከዚህ በኋላ ሰማኛለህ፣ ተበቅያለሁ። እሺ ላደረክ ነገሮች በሙሉ ሰማኛለህ። አንተ ሴታ ሴት አንተ ወንድ ሆነ ሴትን ታምሳለ? እ? ለመሆኑ ወንድ? ሴት መሆንን ረሳ? እ? ሴት ከሆነ ቢገባ እመት መለካካት ይሄ ነው ትክክለኛው። እ? ተለካካና? አንተ ሴት? ውሻ ነሽ፣ አህያ ከንሳ ምንም እማት ትሻሻል ሰው ነሽ አንተ ማለት ከዚህ በኋላ